ሰላም የኪ ሃውሲንግ ቤተሰቦች እንደምን አላችሁ? በፓርት ስሪ እንገናኛለን ብዬ ቀጠሮ ይዤ ነበር። የተለያየ ነው። በፓርት ስሪ ላይ ኪ ሃውሲንግ ፋይናንስ ሶሉሽንን እነማን ይፈሩታል፣ በአንዳንዶች ውስጥ ደግሞ ለምንድን ነው የማይፈለገው የሚለውን ሀሳብ መረጃ እሰጣችኋለሁ ብዬ ነበረ። የተለያየ ነው። በዚሁ ቃል መሰረት ኪ ሃውሲንግ ፋይናንስ ሶሉሽን ከምስረታው ሰዓት ጀምሮ ብዙ ጊዜ ስናነበንብ የነበረው ሀሳብ ኢኮኖሚስ ኦፍ ስኬል ሞዴል ነው። ኢኮኖሚስ ኦፍ ስኬል ሞዴል በጣም ብዙ አምርት፣ ብዙ ተጠቃሚ አፍራ፣ ብዙዎችን ጥቅም እርዳ፣ ከእያንዳንዱ የምታገኘው ትርፍ ግን ትንሽ ይሁን የሚል እሳቤ ነው ያለው። ያ ማለት በብዛት ሽጥ፣ በጅምላ ሽጥ ከአንዷ የምታገኛት ትንሽ ብትሆንም ግን ከብዛት ብዙ ነው የሚል ሀሳብ ማለት ነው። ይህ ሀሳብ ከዚህ ቀደም ከአንድ ብዙ መጠቅለል በጣም አምስት መቶና ስድስት መቶ ፐርሰንት ትርፍ መሰብሰብ ለለመደ ግለሰብ እንዲሁም ድርጅት የሚዋጥ አይደለም። በዚሁ መንገድ እንግዲህ ኪ ሃውሲንግ ይህንን ሀሳብ ይዞ ወደ ገበያ ሲመጣ የቤት ልማቱ ወይም ደግሞ ሃውሲንግ ማርኬቱ ላይ ብዙ ንቅናቄዎችን ፈጥሯል። ያሉትም ደንበኞች በርካታ ቁጥር ያላቸው ናቸው። ምናልባት በዚህ በቤት ልማት ታሪክ ውስጥ በግሉ ሴክተር ትልቁ የሚባለው ቁጥር ኪ ሃውሲንግ ፋይናንስ ሶሉሽን ጋር ያለው የደንበኛ ቁጥር ነው። ይህ በመሆኑ ሴክተሩ ላይ በመልካሙ ለተጠቃሚው በሚጠቅም መንገድ ብዙ ተጽዕኖችን ስናደርግ ነበረ። ወደፊትም የምንቀጥልበት ይሆናል። መነሻችን ሞዴሉን ስንሰራ ብዙዎች በኢትዮጵያ ኮንቴክስት ወይም ደግሞ ባለው የኢኮኖሚ ስታተስ በድህነት ውስጥ የሚኖሩ ለሚበሉት፣ ለሚጠጡት ነገር የሚጨነቁ የኅብረተሰብ ክፍሎች ናቸው ስለቤት ለማሰብ አንደኛ አቅሙ የለም፣ ሁለተኛ ደግሞ ጊዜውንና ትኩረታቸውን ራሱ ወደዛ ማድረግ መችለው የሚል ነው። በዚህ መነሻነት ኪ ሃውሲንግ የመዘገባቸው ሰዎች አነስተኛና መካከለኛ ገቢ ያላቸው ናቸው ብለን እናምናለን። እነዚህን አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ደግሞ የቤት ባለቤት የምናደርግበት ሞዴል ኪ ሲ ኤች ኤፍ ነው። ይህንን ሞዴል ስንቀርጽ በጂ ኤች ኢንጂነሪንግ አማካኝነት የአዲስ አበባ ዩኒቨርሲቲ መምህራኖች ያሉበት ማለት ነው ጥናት አሰርተን ሞዴል አስቀርጸን ነው እና ወደ ገበያው የገባ ነው። በጥናት ወቅት የለየናቸው በርካታ ችግሮች አሉ። እነዛን ችግሮች በመፍትሄ ደረጃ ይፈታል ብለን ያሰብነውንም ሀሳብ ደግሞ ሞዴሉ ውስጥ አካተንበት ነው ወደ ገበያው የመጣ ነው። እንግዲህ ወደ ገበያ ስንመጣ በመጀመሪያ ደረጃ የነካ ነው። ብዙዎች ቤት ይፈልጋሉ። የቤት ባለቤት የማይሆኑት ግን የሚሸጥ ቤት ጠፍቶ ሳይሆን የመግዛት አቅም ስለሌላቸው ነው። ይህ የመግዛት አቅም ደግሞ ከገቢ ጋር የተገናኘ ነው። ስለዚህ አመታዊ ገቢው አንድ ሰው የሚጨምርበት መጠን እና የቤት ዋጋ የሚጨምርበት መጠን ካልተመጣጠነ የቤት ባለቤት የመሆን እድሉ ለዜሮ የቀረበ ነው። ቅርብ ጊዜም ነቢዮ ሀ 25 ላይ በወጣው ጥናት መሰረት ለእናንተ እንዳብራራ ነው አንድ ግለሰብ በየወሩ የሚያገኘውን ወርሃዊ ደሞዝ ቆጥቦ የቤት ባለቤት ሊሆን የሚችልበትን ጊዜ አስቀምጠን ነበረ። በጣም በቶሎ የቤት ባለቤት ሆነ ከተባለ 56 ተከታታይ አመታቶች ይፈጅበታል ይላል ሪፖርቱ። በዚህ መነሻነት ኪ ሃውሲንግ ሞዴሉን ሲቀርጽ ይህንን ጊዜ በማሳጠር ቢበዛ አስር ዓመት ከዛ በተጨማሪ በየወሩ ሙሉ ደሞዙን መክፈል ወይም መቆጠብ ሳይጠበቅበት ምሳሌ ባለአንድ ከሆነ ሁለት ሺህ ብር ብቻ በመቆጠብ የቤት ባለቤት እንዲሆን የሚያስችለውን ቅድመ ክፍያው ደግሞ በሚሊዮኖች ወይም ደግሞ ሀያ ሰላሳ ፐርሰንት ሳይሆን 83 ሺህ 145 ብር እንዲሆን አድርገን ሞዴሉን ሰርተነዋል ሌላው ከክፍያ ጋር በተገናኘ ያለው ሀሳብ እንዳለ ሆኖ ሞዴል ውስጥ በዋናነት የተካተተው ባለው የገበያ ሁኔታ ውስጥ የተለመደ ሰንሰለት አለ። ይህን ሰንሰለት ማጥፋት ነው። ኪ ሃውሲንግ ቤቶችን በሶስት መንገድ ያቀርባል። አንደኛው ይገዛል። ሁለተኛው ስትራክቸራቸው የወጣ ወይም ያልተጠናቀቁ ህንፃዎችን ገዝቶ ፊኒሽንግ አሰርቶ ያስተላልፋል። ሶስተኛ፣ መሬት ገዝቶ አስገንብቶ በእንዲህ አይነት መንገድ ያስተላልፋል። እነዚህን ሁሉ ነገሮች ሲያደርግ መሀል ላይ ምንም አይነት ሰንሰለት አይኖርም። ሰንሰለት አይኖርም ማለት ግብዓት ሲቀርብ የራሱ ሰፕላይ ቼን ማኔጅመንት አለው። ፕሮፐርሊ ነው እሱ ማኔጅ የሚደረገው። እንደምናውቀው የሆነ እቃ ሲመረት አስር ብር ከፈጀ ሲሸጥ እስከ መቶ መቶ ሃምሳ ብር የሚሄድበት ሁኔታ ነው ያለው። ይህም የሚሆነው ትክክለኛ ባልሆነ ሰንሰለት ውስጥ ስለሚያልፍ ነው። በዚሁ አግባብ ነው እንግዲህ ኪ ለእድለኞች የሚያስተላልፋቸውን ቤቶች ሲያዘጋጅ ሰንሰለቱን ከመሃል ቆርጦ እያጠፋ ያለው ማለት ነው። ይህን በማድረጋችን እንግዲህ የብዙዎችን ጥቅም የነካን የሚመስላቸው አሉ። ይህን ማድረግን ግን ግድ ይለናል። ምክንያቱም በትክክለኛ ዋጋ ቤቶችን ለእድለኞች ልናስተላልፍ የምንችለው የሰንሰለቱን ርዝመት እንደው መቁረጥ ባይቻል ማሳጠር ሲቻለው። ስለዚህ መሀል ላይ ያሉትን መንካታችን የራሱ የሚፈጥረው ቅሬታ ይኖራል። ለተመዝጋቢዎቻችን ሲባል ግን ቅሬታው እኛ ጋ ቦታ ላይኖረው ይችላል ማለት ነው። ቅድሚያ ቤቶቹን ለድለኞቻችን እንድናስተላለፍ የሚያስችሉን ነገሮች ስለምንሰጥ ማለት ነው። ከዛ በተጨማሪ የሰፕላይ ቼን ማኔጅመንቱ ውጭ እንዲሁ ደላላ የምንለውን ሰንሰለት ብቻም ደግሞ ሳይሆን ከቤት ዋጋ ጋር በተገናኘ ትክክለኛው የቤት ዋጋ ይሄ ነው ብለን ከተመሰረትንበት ጊዜ ጀምሮ በተለያዩ ሚዲያዎች ቀርበን ስንናገር፣ ስናወራ፣ መረጃዎችን ስንሰጥ፣ ማብራሪያዎችን ስናደርግ ነው የቆየ ነው። አሁንም እሱ ይቀጥላል። አንድ ቤት ተገንብቶ ለማለቅ የሚፈጀው በካሬ ሜትር 36500 ብር ነው። በ36500 ብር ተገንብቶ ያለቀ ቤት በካሪ ሜትር እስከ መቶ ሰላሳ እና መቶ አርባ ሺ ብር እየተሸጠ ነው። ይህ ማለት ሶስትና አራት ጥርፍ ትርፍ ተይዞበት አግባብ አይደለም የሚል አቋም አለ ሶ እኛም የምናስገነባቸው እንዲሁም ደግሞ ስኪሌተንገስተን ፊኒሽንጋቸውን የምናሰራቸው ቤቶች የፈጁት ዋጋ ይሄ ነው በካሪ ሜትር 36500 ብር። በቅርቡ እንደነገርናችሁ ሶስት መሬቶችን ገዝተን ዲዛይን አስጨርሰን ግንባታ ልንጀምር ነው። የመሬቱ መድረቅ እና የዝናብ መቆምን እየተጠባበቅ ነው። ምክንያቱም ቁፋሮ ስለሆነ የምናስጀምረው። እነዚህ ቤቶች ተገምተው የሚያልቁት በካሬ ሜትር 36500 ብር ነው። ይህንን ስንል የነበረው የቤት ዋጋ አንጻራዊ ውድ በሚባልበት ወቅት ነው። አሁን ደግሞ ቀንሷል። እኛ ብቻም ደግሞ አይደለንም፤ ለዚህ አስተዋጽኦ አድርገናል ብለን የምናስበው ሌሎች ተቋማቶች ይኖራሉ። ከዛ በተጨማሪም መንግስት በቅርቡ ያወጣውም ደግሞ ዳይሬክሽን የራሱ አስተዋጽኦ አለው። አንድ ቤት አልሚ ከ80 በመቶ በላይ ሳይደርስ መሸጥ መለወጥ አይችልም፣ ማስተላለፍ አይችልም። እንዲሁም ሌሎች የተያዙት ሀሳቦች መኖራቸው በራሱ ደግሞ የፈጠረው መልካም ተጽዕኖ አለ። በዚሁ አግባብ ኪ ሃውሲንግ ፋይናንስ ሶሉሽን የሚያደርጋቸው እንቅስቃሴዎች የተወሰኑ ግለሰቦችን እንዲሁም ቡድኖችን ጥቅም ይነካል። ይህ ምንድነው የሚባለው ሳይታለም የተፈታ ነው፣ በግልጽ የምናውቀው ነው። መጀመሪያም ወደዚህ ቢዝነስ ስንመጣ በዛኛውም እንግዲህ በሃውሲንግ ወይም ደግሞ በሪል ስቴቱም የነበረን ኤክስፒሪየንስ አለ። ወደዚህኛውም ስንመጣ ይህንን አስበ ነው አውቀ ነው ነገ ሊገጥመን ይችላል ብለን እንደ አንድ ቻሌንጅ አስቀምጠ ነው። ሶ አሁንም ሆነ ነገ ከነጎዲያ የሚመጡት ቻሌንጆች ምንጫቸው በዋናነት ከነዚህ ቡድኖች እና ግለሰቦች ወይም ደግሞ እሳቢዎች በመነሳት ነው። ሌላኛው ኪ ሃውሲንግ ፋይናንስ ሶሉሽንን መሆን በሌላ በራስ መንገድ ይቻል ይሆናል፣ ግን ራሱን ኪ ሃውሲንግን መድገም አይቻልም። ኪን ለመድገም በሚደረጉ ጥረቶች ውስጥ የኪ አባል መስሎ በመግባት አባላቱን ወደ ራሳቸው ወደ አቋቋሙት ወይም ደግሞ ለማቋቋም ወዳሰቡት ኩባንያ ለመውሰድ ጥረት የሚያደርጉ በርካታ፣ በቅርበት የምናውቃቸው አስፈላጊውን ደግሞ የህግ ሂደት ይሄርንባቸው ያሉ ግለሰቦች አሉ። ያለውን የመኖሪያ ቤት ችግር ለመፍታት ኪ ሃውሲንግ ፋይናንስ ሶሉሽን ብቻውን በቂ ነው ብለን ደግሞ እኛ ስለማናምን፣ አሁንም ልባችን ክፍት ነው። ተረባርበን የዚህን ህዝብ የመኖሪያ ቤት ችግር የምንፈታ ከሆነ በህይወት ልምዳችን በስራው ማለት ነው ያገኘነውን ልምድ ከማካፈል ወደኋላ አንልም። ዳይሬክሽን ከመስጠት ወደኋላ ብለንም አናውቅም። ነገር ግን ኪን ወደ ጎን አድርጎ የራስን ሌላ እንዲያበብ ማድረግ ደግሞ እኛ የምንፈቅደው ጉዳይ አይደለም። በተለያየ መንገድ በጣም ፕሮፌሽናል በሆነ እንቅስቃሴ እስከ መጨረሻው ድረስ የምንታገለውና አስፈላጊውንም እርምጃ የምንወስድበት ነው የሚሆነው ማለት ነው። ኪ ሃውሲንግ ፋይናንስ ሶሉሽን ለበርካቶች የቤት ችግር መፍትሄ የሆነ ኪሴቼፍ ሞዴል ይዞ መጥቷል። ችግሮች ከተፈቱ ጥቅማቸውን የሚያጡ ግለሰብና ቡድኖች ደግሞ የዚህን ድርጅት መፈጠር የቀን በጣም አስፈሪ ነገራቸው ወይም ደግሞ ቅዠታቸው ሆኖባቸዋል። እንግዲህ ይህንን ስል እጅግ በጣም አዝናለው። እኛ ካሰብ ነው። ካለም ነው ወደኋላ ፈቀቅ የማንል ስብስቦች ነን። የመዘገብነውን ሰው አሁንም እየመዘገብን ያለነውን ወደፊትም የምንመዘግበውን የቤት ባለቤት ሳናደርግ ትርፍም ረፍትም የለንም። ይህንን ሁሉም ሊገነዘብ ይገባል። ኪ ሃውሲንግ ተመዝጋቢዎች፣ ለመመዝገብ ያሰባችሁ፣ በጠቅላላ ሁላችሁንም ስለምትሰጡን አስተያየት ስለምታደርጉት ድጋፍ አምባሳደሮቻችን ስለሆናችሁ ከልብ ከልብ ከልብ እናመሰግናለን። መልካም ቆይታ ይሁንልን። በአራተኛው ፓርት በሌላ ቪዲዮ በድጋሚ እንገናኛለን። እስከዛው ሰላም ሁኑ።